ረረረዋ ልምማረዋሖተሸአሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድራይ ተከበራችሁ የሸቃለ ሜዳ ቤተሰቦች እንደምሰነበታችሁ? ቀጋ ሁሉ አማን ሁሉ ሰላም ነው። እናንተስ እንዴት ናችሁ? ዱች ለሸቃለ ሜሄዳ ድስት ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ብስምላ ሰለ አለ ነቢ፣ ዛሬ ጀላችሁ የመጣሁት አረብ ሀገር ላይ የትኛው ሀገር ብትሆኑ ተጠቃሚ ትሆናላችሁ እሰው ቤት የምትሰሩ እህቶቼ ማለት ነው። እሰው ቤት የማትሰሩ ከሆናችሁ እንግዲህ ምንም ማድረግ አይቻልም። ለእናንተ ስለማይሆናችሁ የሚሆናችሁን ፈልጉ ወይም ለሚሆናቸው ሸር አድርጉ። አመሰግናለሁ። ብስምላ ሰለአለ ነቢ እህቶቼ በጣም በጣም በጣም ስቃይ ላይ እራሳችሁን እንድትወርቁ የሚያደርጉ በጣም አላበዛባችሁም። በዋናነት ግን አምስት ነገሮችን ነው ይዘላችሁ የመጣሁት እስከ መጨረሻው ተከታተሉ ማለት ነው። እኔ ዝም ብዬ አላመጣም የሆነ ነገር አንደኛ ከራሴ ተሞክሮ ነው፣ ሁለተኛ ደግሞ እኔ በአይኔ ያየሁትን ነው። ለምሳሌ ይህን ነገር ለምን ዛሬ ይሰራላችሁ እንዳሰብኩ ታውቃላችሁ? የሰውዬ ሰራተኛ ማለት ነው የሴቱዬ ልጅ ያን ሰውዬ ነው የምለው ደግሞ እሱ ስለሚከፍል ነው። አልሙሂም የእሱ ሰራተኛ ልትሳፈር እንደሆነ ነገረቻቸው። መቼ ነው የነገረቻቸው? ኢድ ላይ ነው። ያኔ እሷ በጣም ጎበዝ ስለሆነች ቀኑ ሲደርስ ምናምን ብላ ኢድ ላይ የነገረቻቸው። አሁን ድረስ ግን ምንም እረፍት አልሰጧትም። ምንም እረፍት አልሰጧትም። እጇ የእሷ እጅ አልነበረም። አገር ቤት ለመሄድ እንዴት እንዳሳመረችው ምናምን። በግላፍስ ነው እቃ የምታጠው ምናምን፣ ረመዳን ስራ ላይ ቢበዛባት። አሁን ላይ ግን በጣም ምርር ነው ያለችው ማለት ነው። እኔ ጋ ስትመጣ በጣም አይኑ አንባለው እንትን የሚለው ማለት ነው። አሁን አምስት ቀን ቀራት፣ ልትሄድ ነው ግን እንደዚህ አይነት በደል በሰራተኛ ላይ ያደርሳሉ ብዬ በፍጹም በፍጹም ጠብቄው አላውቅም። ልትሳፈሩ ስትል ስለዚህ እኔም ከዚህም ከራሴም ተሞክሮ እኔ ልሳፈረው ብዬ አላውቅም ምክንያቱም እኔ ሕግ ወጥ ስለሆንኩ ሊነግራችኋለሁ። ግን ያጋጠመኝ ነገር ምንድን ነው እኔ መጀመሪያ እናንተ በፍጹም በፍጹም ደረጃውን እንዳይስት በሚለው ነው። በዋናነት አገር የምትሳፈሩበትን ቀን ለመዳም በፍጹም አትናገሩት። በፍጹም ለምንድን ነው? ጠለብ አይደለን ወይ መናገር አለብን? አው ትኬት የሚቆርጡላችሁ እነሱ ስለሆኑ መናገር አለባችሁ። ግን በአንድ ሳምንት ወይም በአምስት ቀን አሳማኝ አስቸኳይ ነገር አምጥታችሁ ማሳመን እንጂ አንድ ወር ሁለት ወር ሲቀራችሁ በፍጹም እንዳትናገሩ ወላሂ በቃ በጣም ነው የሚጎዳቸው። እሷ ምን ይሏታል? ያ ለስተቅል ስተቅል ይሏታል። አንድ ወር ሁለት ወር ስሮ ተርታ ሄድ በለዴ ከማቾ ሽቆ አገር ሽ ስታርታል። ስራ ያለንበት ሀገር፣ ያኔ አገራችን አሁን ስራ ላይ ኖረን ይችላል ቶሎ እንዲሄድን፣ ግን ማረፍ የለብንም የሰው ልጅ አይደለንም እስከምትሉ ራሳችሁን ትጠይቃላችሁ። በጣም በጣም በጣም ነው የተናደድኩት። እንደዚ አይነት ራህማ አረቦች ስለሌላቸው፣ እባካችሁ አንድ ሳምንት ሲቀራችሁ ወይም ደግሞ ሁለት ዓመት ብዘብጥ ነው የምሳፈረው። እንሻላ ታይሽ እምር ጠዊል ምናምን ይሏችኋል። ብዙ አመት ትኖራላችሁ ምናምን ይሏችኋል። እናንተ መልሳችሁ እንሻ አላ በቃ ይሄ ደው መባል ያለበት። ሌላውን ነገር ለፈጣሪ ተውት እንጂ ለመዳም በፍጹም አትናገሩ፣ በፍጹም አትናገሩ። በሌላው ቀን በስ አዲ ነካ ነካ የነበረው በስልክ ነው የሚያስፈገፍጓችሁ። ሳዑዲዎች በተለይ ግርግዳ ጋር ያላቸው ፍቅር የተለየ እንደሆነ ገናቸዋል። ግርግዳ ታሉያል ምን ላሰራት ነው የሚሉት እናቶቻቸው ቤት ሄደው ወስደው እራሱ ዶላር በሚያስረትባሉ በጣም ነው የሚከፉት። ሊውም የምትሄዱበትን ቀን ስትነግሯቸው እንዳትናገሩ። ሌላው በዚሁ ተያይዘው ደረጃ ባልሰጠው መዳም ቤቱ ናችሁ ትላልቅ ሻንጣዎችን የምትገዙ ይሄዱ የሚፈቀደው ለጠያራ ሀያ ሶስት ሀያ ሶስት ኪሎ እና አስር ኪሎ ስለሆነ ትላልቅ ሻንጣዎችን አዘጋጅታችሁ ይዛችሁ የጉምሩክ ቀረጥ ነው የምትከፍሉት። ስለዚህ ሻንጣ ባትገዙ እቃ ባትሰበስቡ በጣም ጥሩ ነው። እቃችሁንም ሲያዩ ይናደዳሉ፣ በጣም ነው የሚናደሉት። አሁን የእሷን እቃ ሲያዩ እንደዚህ እንደሚናደሉ እኛ ጋር መታ ሴትዮዋ፣ በቃ ስለ እሷ እቃ ነው የምታወራው። የቤቷን እቃ ሰብስበሽ ይዘሽ የምትሄጅ አንቺ፣ ዋጋ የሚያወጣ ነገር የምትገጃ ይመስላቸው። ስለዚህ እባካችሁ እነዚህን ነገሮች በጣም በጣም ተጠንቀቁ ትቃጠላላችሁ ምን አለበት፣ ይህ ቀን ባልተፈጠረ ትላላችሁ። አገር መሄዱ እያስደሳችኋል፣ በደስታ እራሱ እናንተ በስሜት የሚያሰራችሁ ስሜት እያለ አሪፍ መስራት እያለባችሁ፣ ግን የእነሱ ነገር በጣም ነው የሚያሰቃያችሁ። ስለዚህ አንደኛ ላይ ይዤላችሁ መጥቻለሁ። ሁለተኛ ጠለብ ያልሆናችሁ ውጭ የምትሰሩ በጣም ምስኪኖች አላችሁ? ምን ይሉኛል ሸቃሊት፣ ስራ እንደምለቅ ለመዳም ልንገራት፣ ሌላ ሰራተኛ እንድትፈልግ

ደሞዝ ራሱ ይቀሟቸዋል፣ አይሰጧቸውም። አንዳንዶቹ ለውት ጉሊኒ ለውት አልሚኒ ብልአወል ምናምን ይላሉ። መጀመሪያ ነግረሽ በነበር ችግር የለውም ነበር ምናምን ወላሂ፣ ችግር እንደውም ለማምጣት ነው ይንን የሚሏችሁ ካላችሁና፣ እንዳትሸወዱ ቤተሰቦች። ስለዚህ ስራ እንደምትለቁ በፍጹም በፍጹም እንዳትናገሩ ለነመዳ። ሶስተኛ ላይ ይዤላችሁ የመጣሁት ከእናንተ ውጭ ሌላ ሰራተኛ እንዳታደንቁ። ፉላና ማሻላ ሰራተኛ አከሊት ሰራተኛ ጎበዝናት፣ የእህቴ ሰራተኛ ጎበዝናት፣ የእናቷ ካደነቀችላቸው ራሱ ማሻአላ ብላችሁ ጠንሹ። ያኔ ትኩረት አትስጡ። ሌላ ሰራተኛ ስታደንቁ አንቺን ጥላ ሌላ ለማምጣት ነው በቃ እንትን የምትለው እና አሁን ላይ ደግሞ በኩንትራት የሚያመጧቸው በጣም ዋጋ ረክሷል። ሄደው መክተብ በ3500 የውመን ወጠኒ የውመን ተእሲስ ምናምን የሚባል አለ። በሳውዲዎች በዓላቶች ያንን ምክንያት በማድረግ ሰራተኞች ከኢትዮጵያ መተና ስድስት ሺህ ምናምን የሚያመጧቸውን ከዚህ ጋር በሶስት ሺህ አምስት መቶ እንዲወስዱ ያደርጋሉ። እንደውም አማን ነው፣ ሰላም ነው። አንድ ጊዜ ትፈርሚያለሽ ለሁለት ዓመት ክርታ ሄ ኢጃዛ ሄደች አልሄደች እያሉን፣ አሁን የሚያወሩት በግሩፕ ተሰባስቡ ና ሌላ ሰራተኛ እንዳታደንቁ በፍጹም ሌሱ አደነቀችልሽ። የዱሮዋን ሰራተኛ መጎሰችልሽ አላመጎሰችልሽ፣ አንችም ስትሄጂ ያችን ታመጉሳለች። ማሻአላ ብላችሁ ዝም ማለት መጠንሽ በጣም ጥሩ ነው። ቤተሰቦች ሌላው እንግዲህ ጠለብ የሆናችሁም ተጠለቡ፣ አላችሁም በስራ ቦታችሁ ቅርብ የሆነ ጓደኛ እንዳላችሁ እከሊት እኮ ሎኬሽን አላከችልኝ ብንት አምቲክ ብንት ሀልቲ ቅየሽ ያኔ ጂራኒክ ጓደኛሽ፣ ጎረቤትሽ፣ አክስትሽ ልጅ አጎትሽ ልትን ትችላለ። እና ሎኬሽን ልካልኝ ቤቷን አየሁት ያኔ እዚህ አካባቢ ቅርብ ናት ብለሽ ካልሽ ቤት እቃ በጠፋ ቁጥር እኔ አንቺ ሀራሚነሽ እየወሰድሽ እየሰጠሽ ነው የምትልሽ። በአፏ ባትነግርሽ ራሱ አቅሏ ውስጥ ይሄ ነው የሚቀመጠው። እና ብትጠየቁ ወይም በምንም ተአምር ቅርብ እረፍት ቤት እንደሌላችሁ ቅርብ ጓደኛ እንደሌላችሁ የምታቁት ቤተሰብ በዙሪያ በመዳም ቤት ስራ አካባቢ እንዳለ እንዳትነግሩ። እንደውም እረፍት የምትሄዱ ከሆነ እናንተ እነሱ የማይወስሏችሁ ከሆነ ገሪብ ነው ቤቴ ቅርብ ነው ቤቴ ምናምን እንዳትሉ ወላሂ ቤቴ መራ በኢድ መሸዋር በኢድ ነው ማለት ያለባችሁ ምክንያቱም እነሱ የአንድ ካልስ እራሱ የአንድ እግር ካልስ ጠፍቶ የአንድኛው እግር ካልስ አንድ ሰው አይልም ሲሁለት ካልሆነም ወስዳው ነው ነው የሚሉት ሼክ አለባችሁ ሁሉም አረቦች እንደው እሷ ቆንጆ ልብ ነው ያላት ይህንን አትልም እንዳትሉ በጣም ነው የሚወሳወሱት። በጣም ነው የሚጠራጠር እንደነሱ የሚጠራጠር እኔ በህይወቴ አይቻላል። እነዚህ ነገሮች በጣም ይጠቅማችኋል። እኔ ከዚህ ሁሉ ከደረሰብኝ ማንኛው መሰላችሁ ስራ እንደምለቅ ለመዳሜ የነገርኳት ቀን ያን ቀን በህይወቴ ማረሳው ቀን ነው። እና እኔ ይህን ወር ብቻ ነው የምሰራልሽ ሰራተኛ ፈልጊ ሳይሆን ያልኳት፣ እኔ ይህን ወር ብቻ ነው የምሰራልሽ አልመጣም ቀጣይ ወር ብዬ ነግሬያት ነበር እና ገና ሀያ ቀን ይቀረኝ ነበር። ይህንን ቃል ስናገር ምን አቀበጠኝ? እኔ እኮ ግን ስራ ለመልቀቅ ሳይሆን የበለጠ እንድትንከባከበኝ ነበር። ግን ከርሐትኒ ሀያቲ ሊንጠላት ምን ቤት አልሐምድላ ለኩል ሀርስ። እና ዛሬ የላቸው መጣዋት ነገር ይህን ይመስላል ልጆች። ይ ሀብኩን ከቲር ትክክላችሁን፣ ከልብ አመሰግናለሁ። ደዛኩሙላ ኼር ኼር። እንደሳ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ።